አዋጁ ከህገ መንግስቱ ጋር አይጋጭም ወይ? ህገ መንግስቱ እንግዲህ ህገ መንግስታችን አንቀጽ አርባ ሰብስሪ ላይ የገጠርም ሆነ የከተማ መሬት የተፈጥሮ ሀብት ባለቤት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሄር ብሔረሰቦች እና ህዝቦች ነው ይላል። ይሄ ስለ ባለቤትነት የሚያወራ ይዘት የለም። ይሄ አዋጅ ይሄ አዋጅ እያለ ያለው የማይንቀሳቀስ ንብረት ባለ ይዞታ ወይም ባለቤት ነው። ወይም ማይንቀሳቀስ ንብረት ባለ ይዞታ የሚለው በመሬት ላይ ያለ የሊዝ ሆልድን ነው። እኛ ያለን መብት ነው ለውጭ ሀገር ዜጎችም ምንስ ያለው ነው እንጂ በመሬት ላይ እኛም መብት የለንም እንደ ዜጋ፣ የውጭ ሀገር ዜጎችም ህገ መንግስቱን በመጣስ የሚሰጥ መብት ሊኖራቸው አይችልም። ይሄ በህገ መንግስቱ ላይ ጊዜ የተቀመጠ ነው። አርብቶ አደሮች፣ አርሶ አደሮች የሚኖራቸው መብት በግልጽ አስቀምጠዋል። መሬት የማይለወጥ በማናቸው መልኩ የማይተላለፍ የብሔር ብሔረሰቦችና የመንግስት ንብረት ነው የሚለው ህገ መንግስታዊ ድንጋጌ ባከበረ መልኩ ከብሄድ አንጻር በጥንቃቄ ነው ድራፍት ነው ማርጌት ሞክ እኛ የአንድ አመት የመኖሪያ ፈቃድ ወይም ኢንቨስትመንት ቪዛ እንሰጣለን ዘሙመንት ስራ መስራት ሲፈልግ ግን የስራ ፈቃድ ያስፈልገዋል። በስራ ፈቃዱ ደግሞ የመኖሪያ ፈቃድ እንሰጠዋለን ማለት ነው። ይሄ በግልጽ ማስቀመጥ ምንድን ነው የሚጠቅመው? በተለይ በተጨባጭ አሁን የበርካታ ሀገር ዜጎች ይህንን እንደ ሽፋን ይዘው ሌላ ደግሞ ጉዳት እንዳያመጣ የግድ ክሎዝ ሉፕ ማድረግ ስለሚያስፈልግ አንዱ ከዚህ ጋር የተገናኘ ለማስቀመጥ ነው። ሌላ የመኖሪያ ፈቃድ ወይም አምስት አመት ቪዛ ይላል። የአምስት አመት ማለቱ ትክክል ነው ወይ? እሱን ተጣጣሚ ማድረግ የሚያስፈልግ ይመስለኛል። የመኖሪያ ፈቃድ ወይም ቪዛ ነው መባል ያለበት። ከቪዛ ጋር ተያይዞ የመጣው ሀሳብ ቫሊድ ነው። ኦብቪየስሊ አኮርዲንግሊ መቀናጀት መቻል አለበት። የኢንቨስትመንት አዋጁ ላይ ያለውን ሀሳብ ነው ወደዚህ ኢምፖዝ ለማድረግ የሞከር ነው። ግን የማልቲፕሊ ኢንትሪ ቪዛው አንድ ፓኬጅ ነው። ሲመጡ ራሱ የሚጠቀሙት ቪዛ ስርዓትን መኖር ስላለበት ቪዛ፣ መደበኛ የመግቢያ ቪዛውን ጨምሮ ከዛ ውጭ አለው ዘ ዋይደስ ፖሲብል የቪዛ ሪጅም ደግሞ የአምስት ዓመቱ ኢንቨስትመንቱ ላይ ያመላከት ነው። የመመላለሻ ቪዛ እንደሞመጠን እሱንም ኢንጆይ የሚያደርጉበትን ቃል ቋንቋ ከእናንተው አዋጅ ላይ ከተመለከተ ቋንቋ ጋር አታጥሞ ማዘጋጀት አስፈላጊ ሊሆን ይችላል። እንደ ማዲንት ነው ወስደዋለን። አንድ የውጭ ሀገር ዜጋ ዛሬ መጥቶ ገንዘብ ስላሉ ብቻ ገዝቶ ነገሮችን፣ ሁኔታዎችን አይቶ ሽጦ ገንዘቡን ወደ ውጭ ወደ ራሱ ሀገር መላክ የሚችልበትን ነገር ስለተቀመጠ እዚሁ አዋጅ ላይ እንዲህ አይነት ስራ ውስጥ የሚገቡ ከሆነስ ነገ ከነገ ወዲያ ችግር አይፈጥርም ወይ ደግሞ ወደዚህ ሀገር ገንዘቡን ይዞ ከመጣ በኋላ ሌ ለምሳሌ ፕሮፐርቲውን ሽጦ እንዴት ነው ሪፓትሬት የሚያደርገው? ያገኝ ገንዘብ መሸጥ ቢፈልግስ የሚለው በውጭ ምንዛሬ ነው መግዛት የሚችለው የሚል የተቀመጠን ፕሮቪዥን አለና፣ ለምሳሌ አንድ ሰው አንዲት መኝታ ቤት ያላት አንዲት ቤት ገዛና የተሻለ ኢኮኖሚ አቅም ደርሶ ሁለተኛ ሌላ ፕሮፐርቲ መቀየር ቢፈልግ ያንን ገንዘብ ወደ ውጭ ምንዛ ሊቀይር የሚችልበት ነገር የለም። ያው ሎካል ትራንዛክሽኑ ኖርማሊ በብር ስለሆነ የሚሆነው ማለት ነው። ሶ በነዚህ ሸጦ በመግዛት መካከል ያለውን ትራንዛክሽን እንዴት ነው ማግኘት የሚደረገው የሚለውን ነገር ንብረት ሽያጭን በተመለከተ ሌላ ንብረት ኢትዮጵያ ውስጥ አኳይ ለማድረግ የሚችልበት እድል የላትራል የሆነ ትራንዛክሽን ውስጥ መግባት የሚችልበት እድል ይኖራል። አይ ቲንክ የማይቻልበት ምክንያት አይታይኝ። እዚህ ያለ ንብረቱን ሸጦ ሪሚት ያደርግ በጎንዮች በኢትዮጵያ ብር። ኦፍኮርስ ኤክስፕሊሲት የሆነ ፕሮቪዥን እዚህ አላስገባንም። ግን ቨሪ ኢንትረስቲንግ ፖይንት ነው ዛት የአንድ ተናጋሪ ሜክ ያደረጉት ኤክስፐክቴሽኑ በሬንታል የሚያገኘው ገንዘብና በሽያጭ የሚያገኘውን ገንዘብ ሪሚት የማድረግ ፈንዳመንታል የሆነ የፕሮፐርቲ ራይት ጋራንቲ እናደርጋለን፣ ስርዓት ይዘረጋል። ለዛ ነው ሪሚት ማድረግ አልችልም፣ የእሱን ኢኩቫለንት ከናሽናል ማርኬቱ ተመሳሳይ የሆነ ፕሮፐርቲ ለመግዛት የሚችልበት እድል ይሰጠኝ፣ ከዓለም ኢትስ ሪሊ ሜክስ ሰንስ። እና ይህንን ሪፍሌክት የሚያደርግም ወይም ይህንን የሚያስችል ፕሮቪዥን ወይም አቀራረጥ ስታይልም በአዋጁ ላይ እንዲካተት ለማድረግ ሙከራ እናርገን። ቨሪ ቫሊድ የሆነ ኢንትረስቲንግ የሆነ ፖይንት ነው።